ሽማዬ እኔ እዚህ ቤት የሚረዳኝ ሰው ማን ነው? አጥብቀሽ ጠይቂ። አጥብቆ ጠያቂ እናቱ ሞት ይረዳን የሚል እንዲደርስብኝ፣ ተይ እባክሽ። እናትም አባትም የለኝም ብለሽ ስትፈልግ ይኖረሽ እነዚህን የመሳሰሉ እህቶችን አገኘሽ። አሁን ደግሞ ማን ያውቃል በእናትሽ በኩል ሁለት ወንድሞች ልታገኝ ትችያለሽ። እስኪ እሞክራለሁ። ሞጌ፣ ያው ሞጌ፣ ወደ ቤት እንዲ ትረዳኛለህ አብሽር ሌላ ቀን፣ ልጅነትሽ ሲረጋገጥ ቤተሰቦችን በደንብ ስታውቂ የዛኔ ለደስታው እንመጣለን ማለት ነው። አቤት ማርቲ። ዲ ኤን ኤ ምርመራ የት ነበር የሚሰጠው? ምን ማለት ነው? ማለት ለምን ፈልግሽው? አልደነገጥኩም ማለቴ፣ ለምን ጠይቅሽን ብዬ ነው። ለምንድነው ሄደ ኔ ነገር ስጠይቅ የደነገጥከው? አይ ማለቴ ያው እኮ ካወቅከው፣ ነገረኛ እነግርሻለሁ። ግን ያው ለምን ጠይቅሽን ብዬ ነው። የማላውቅ ሰው ይሆን ወይዘሮ ማርታ ያቤግብን ሀሳብ ሲነቅፉ ነበረ። ማለትም የአባዬ ልጅ ሳትሆን አትቀርም ካለ ነገሩ ጎዳና ላይ አንስቶ ወደዚህ ቤት ሊያመጣት አልቻለም። ስለዚህ ማስመርመር ይኖርብናል። እማዬ፣ የምነግርሽን ስሚኝ በማለት እናቷን ለማሳመን የሄደችበትን ርቀት እናት ግን በጊዜው በጣም ሀሳብ አነቅፋታለች። ዛሬ ላይ ግን ወይዘሮ ማርታ ሀሳባቸውን እየቀየሩ ይመስላሉ። ማለትም ባለቤታቸውን ዲኤንኤ የት ነው የሚሰጠው በማለት ጎግል ሰርች ስታደርግ ከቆየች በኋላም አቶ ጌታቸውን ጠይቀውታል። አቶ ጌታቸውም እንዴት የዲኤንኤን ምርመራ የት እንደሚሰጥ ልትጠይቂኝ ቻልሽ? ምን ሰማሽ? በሚልም በጣም ተደናግጠዋል። ምነው ነው የማላውቅ ሰው ሆንክብኝ እኮ እኔ የዴን ምርመራ የሚሰጥበትን ብጠይቅ ምንድን ነው ኖሩ ወይስ ከእኔ የተለየ የደበቀኝ ህይወት አለ በማለት ለሌላ ጥርጣሬ ገብተዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። ዳጣ ክፍል ሰባት ምን አዲስ ነገር አለ አብረን የምናይ ይሆናል። እንግዲህ በባለፈው ክፍል አቤጊም የዳጣን ጸጉር በመቁረጥ አባዬ ልጁ ሳትሆን አትቀርም ከኛ ደብቆ ወደ ቤት ያመጣበት አንደኛው ሚስጥር፣ ልጁ ስለሆነች ነው መልካቸው በደንብ ይመሳሰላል፣ በማለት ጸጉሯን በመቁረጥም እንግዲህ የዲ ኤን ኤ ምርመራ በድብቅ ልታደርግ እንደሆነ አስባለች። ሆኖም ወደ መኝታ ክፍል በማምራት ጸጉሯን እየቆረጠች አሳለም። የዳጣ እናት ሰራተኛዋ ሰላም ወደ ክፍል አምርታለች። ሆኖም መቀስ ይዘሽ ምን ልታደርጊያት ነው? ምን ሆነች ነው ወደ ክፍሏ የገባሹ? በማለትም ሰላም ጠይቃታለች። መጥረቢያ ስዤ ብገባ አይመለከተሽም? ምን አገባሽ በማለት አመነጫጭቃት ሰድባት ነበር የወጣችው። ታዲያ አቤጌብን በዚህ መልኩ ተከላክላ ካስወጣቻት በኋላ ግን ዳጣ አብራት እንድትተኛ ጠይቃት ነበረ። በጣም እንደተስማማቻትና እንደወደደቻትም ዳጣ እየገለጸችላት ነበር። ልጅ ወልደሽ አታውቂም ወይ በማለትም እንግዲህ በተደጋጋሚ የልጅ ነገር ጠይቃት ታውቃለችና ዛሬም ዳጣ እንዲህ አይነት ጥያቄዎች አንስታባት ነበረ። ሆኖም ሰላም ሳታስጨርሳት ነው የልጅ ነገር አታንሽብኝ በማለት ትታት የወጣችሁ። እንግዲህ ከኩሽናም ገብታ አንዳንድ ስራዎች እያገዘቻት ትገኛለች። በሌላ በኩል ናታን ከሰላም ጋር ስለ ዳጣ ባህርይ እያወሩ ነበረ። እጅግ በጣም ደስ የምትልና ቀላል ጸባይ ያላት አቤጌም ግን አይናፋር እያለቻት ነው ለናታን እየነገረችው ነበረ። ናታም አዎ በጣም ደስ የምትል ልጅ ናት። እያሉም ዳጣን ምን ያህል እንደወደዷትም ሲገልጹ ነበረ። አቤጌም አሁን ፍቅር እየሰጣት የመጣዋት ውይይታቸውን ይኸው በኩላይን አታይንም። ለምንድ ነው ግን አባዬ ከልጆቹ ሁሉ ማንን ታስበልጣለህ፣ ማንን ታስቀድማለህ፣ ወዘተረፈ የሚሉ ጥያቄዎችን አንስታባቸው ነበረ። ሆኖም ከቤተሰቦቹ አባላት መካከል አንድም የሚያዳሉት እንደሌላቸው ና ሁሉንም በእኩል ዓይን ማየት እንደሚፈልጉም ለአቤጌም እየገለጹላት ነበረ። አቤጌም ትናንት ከመጣች ከጎዳና አንስተ ካመጣት ልጅ ጋራ እንዴት እኩል ታወዳድረኛለህ? በፍጹም ዳጣማ ከኔ ጋር እኩል ልትሆን አትችልም፣ በማለት እየተናደደች ና ስለምትቀናባትም በኩል ማየታቸው ስህተት እንደሆነም እየገለጸች ነበረ ቢጌምን ደስ እንዲላት እሺ ለመጀመሪያ አንቺን ወዳለው ቀጥሎ ደግሞ ዳጣን ሌሎቹንም እንደዚሁ በማለትም ገልጾላታል። እንግዲህ በዚህ እየተመሰለሰለች እና እየተናደደች ለእናቷም እየነገረቻት ነበረ። አባዬ አሁንም ትኩረቱን ሙሉ በሙሉ ዳጣ ላይ አድርጓል። እኔን እኮ ምንም ቦታ እየሰጠኝ አይደለም። የሚገርምሽ ነገር ገንዘብ ሁለታችንም እኩል ጠይቀን ለዳጣ ሰጥቶ፣ እኔን ግን ትቶኛል በማለት ለእናቷ እየተናገረች ነበረ። እናቷም ምናልባትም ላንቺ ያልሰጠበት ምክንያት ገንዘብ አላስፈለገሽም ማለት ነው እንጂ ይህን ያህል ለእሷ አዳርቶ አይመስለኝም በማለትም እየነገረቻት ነበር። ታንም ከተደረደሩ መጽሐፍት ውስጥ አንስቶ እያነበበና ከዛም ካነበበው መጽሀፍት ውስጥ የሚመስል ታሪክ ካለን በሚል ሰላም ጠይቀው ነበረ። ታዲያ ካነበባቸው ታሪኮች መካከል በጣም የሚያስገርም ታሪክ ለሰላም እየነገራት ነበረ። በሚያስገርም ሁኔታ ይህንን ታሪክ የተለያዩ መጽሐፍት ሳነብ እኔም አግኝቼዋለሁ። ዓፄ ምኒልክ ዘመነ መንግስት ጊዜ ብዙ ሰው እንደተራበና ሰው እስከ መብላት ደረጃ የደረሱበት ታሪክ እንደተፈጠረም እየገለጸላት ነበር ሰላምም በሰማችው ታሪክ በጣም ተገርማ እንዴት እንደዚህ አይነት ታሪክ ለካም በበፊትም ጊዜ ነበረ። ሰውን ሰው እስከ መብላት ደረጃ የሚያደርስ ምን አይነት ችግር ነው? ለማንኛውም እጅግ በጣም ያሳዝናል። በማለትም የታሪኩ መጨረሻም ይችን ሰው በእርዳታ መልክ እንድትረዳና ለተፈጠረው ችግርም እራሳቸው ንጉሱ ይቅርታ እንደጠየቁም እየነገራት ነበር። ታዲያ ቤቱን ለማጽዳት ነውና የገባችው ቢያንስ ክፍሌንን ላስተካክልልሽ በማለትም መጥረጊያውን ተቀብሎ ይህንን ቤት እሱ እንዲያጸዳላት ያደርጋል። እንግዲህ ከቤተሰቦቹ መካከል አሁን ከኋላ የመጣችው ዳጣ እያከበረቻት በሌላ በኩል እናታን፣ እንዲሁም ውሃ እነሱ ለሰላም ያላቸው ቦታ ትልቅ ነው። አቤጌም ግን ከቤተሰቦቹ መካከል ለየት ያለ ነጭናጫና ቅናታም በመሆኗ ከሁሉም የቤተሰብ አባላት ተግባብታ ለመኖር እጅግ በጣም አስቸጋሪ ጸባይ ነው ያላት ውሃም የቤት ውስጥ የምንበላው አንድ አይነት ምግብ እጅግ በጣም አሰልች ነው፣ ና ወደ ውጭ ወጥተን እስኪ ጋብዥኝ በማለት እዳጣ ጋራ ተያይዘው ወደ መዝናኛ ቦታ አምርተው ነበረ። ሆኖም ቆንጆ ቆንጆ ፎቶዎችን ተነስተው ወደ ኬክ ቤት አምርተዋል። ይህንን ኬክ ከተመገቡ በኋላ ግን የሚከፍሉት ሂሳብ አልነበራቸውም። ለናታን ስልክ በመደወል እባክህን አሁን ኬክ በልተን የምንከፍለው አልነበረንም እናምከፈልልን በማለት ውሃ ደውላ ነግራው ነበረ። ናታንም እንዴት ሳይኖራችሁ እንዴት እጃችሁ ላይ ገንዘብ ሳይኖር ወደ ሆቴል ቤት ታመራላችሁ በማለት ቢቆጣቸውም፣ በስተ መጨረሻ ግን በቴሌ ቁጥር ተልኮ ገንዘቡን ሊከፍል ችሏል። ታዲያ ከሆቴሉ ከወጡ በኋላ ከሞገሴ ጋር ተገናኝተው ነበረ። አዲስ የተዋወቀቻቸው ከስንት አመት በኋላ ያገኘቻቸው ቤተሰቦቿ ምን አይነት ሁኔታ እንደተቀበሏትና ጸባያቸው እንዴት እንደሆኑም እየጠየቃት ነበረ። ሆኖም ቤተሰቦችን አግኝቼ ደስ ቢለኝም፣ ነገር ግን አባዬ የእናቴን ጉዳይ ሳነሳበት በእናቴ አንዳችም ነገር መናገር አይፈልግም። እናም የቤተሰቦች ነገር እጅግ በጣም አጠያያቂ ነው። ለማንኛውም ግን ዲኤንኤ ምርመራ ባናደርግም ልጅነቴን ግን ተቀብሎኛል። በሱ በኩል ፍቅር እየሰጠኝ ነው። በእናቴ በኩል ግን ይህንን ቁርጤ ማወቅ እፈልጋለሁ በማለት ብቻ ስለተቀበለኝ ዲኤንኤ ምርመራ ብናደርግም ባናደርግም ግድ የለኝም በማለት ለሞገሴ ነግረዋለች። ሞገሴም አይ ዲኤንኤ ምርመራማ መደረግ ይኖርበታል በማለትም ነግሯታል። እንግዲህ ከሞገሴ ጋር መሄዷን ተከትሎ ከሬስቶራንት ቆይተው የተመለሱት ውሃና ጓደኛዋ አበጌም የት ሄዳ ነው? ዳጣ ንገርኝ እያለች እያፋጠጠቻት ነበረ ሆኖም ከሆነ ሰውዬ ጋር ስትሄድ ተመልክቻታለሁኝ በማለት ውሃ ስትናገር፣ እንግዳውስ እስኪ ፎቶ አንስተሽ ከሆነ ፎቶን አሳይኝ በማለት ውሃን እያፋጠጥቻት ነበረ። ውሃም እኔና ጓደኛዬ የተነሳነውን ፎቶ እኔ ላሳይሽ በማለት እነሱ የተነሱትን ፎቶ ለማሳየት ስታስብ የአቤጌም ሀሳብ ግን ዳጣና አብራው የነበረችውን ሰው ማንነት ማወቅ እንደፈለገችና ይህንን ደግሞ ማድረግ ስላልቻለችላት ውሃ ላይ በጣም ተናዳና ጮኸባት ነበር። ትታት ይገባችው አቤጌምም፣ ይህንን አጋጣሚ ለናታን በመናገር ሁለታቸውን ለማጥላላት እየሞከረች ነው። ሆኖም ዳጣ ከሆነ ሰው ጋር ሄዳለች ፍቅረኛ ሳት ይዛት ቀርም በማለት ለናታን ነግረዋለች። ናታንም ከሆነ ሰው ጋራ ሄደች ማለት እኮ ፍቅረኛ ያዘች ማለት አይደለም ያናደዳት ነበረ። በእርግጥ ንግግሯ ከክፋት የመነጨ መሆኑን ናታን በደንብ ተረድቷል። ና ያውሃንም ፍቅረኛዋ ነው አላልሽኝም እንዴ በማለት እሷንም ለማጠማመድ እየሞከረች ነው። ውሃ ግን በፍጹም ማዋሸት ስለማትፈልግ አይ ፍቅረኛ ነው አላለችኝም ብቻ፣ ግን አብርሃም መሄዷን ነው እየተመለከትኳት በማለት ውሃ እየተናገረች ነበረ። ታዲያ ናታንም አባቷም አጎቷም ሊሆን ይችላል እንዲሁ በመላምት ዝም ብሎ ከመሬት ተነስቶ ማውራት አይቻልም በማለት ላይ አቤጌም ንግግር በሚነቅፍበት ሰዓት አቤጌም ግን አንተ ከጥላቻ የተነሳ እኔ የነገርኩን ነገር ላትቀበለኝ በማለት ክፍሉን ለቃ ተናዳ ነበር የወጣችው ም የአቤጌም መንጨርጨር ከፍቅር የመነጨ መሆኑን ስላልተረዳች አቤጌምን ግን አትወዳትም እንዴ ለምንድነው እንደዚህ የተናገርካታለች አለችው ወዳት አለው በማለት መልስ ይሰጣታል ውሃም ትንሽ ብትቆይ ኑሮ ኮ አንተ መውደድን ታውቅ ነበረ። ደግሞም እኔም ወድሃለሁ ብለው ክፍሉ ለቃ ትወጣለች። ወይዘሮ ማርታም ስልካቸውን አብርተው የዲኤን ምርመራ እንዴት መደረግ እንዳለበት ሰርች እያደረጉ ነው። ታዲያ ይህንን የፈለጉትን ነገር ሰርች አድርገው ሲያገኙትም ቀጥታ ለአቶ ጌታቸው ዲኤንኤ ምርመራ የት ነው የሚደረገው በማለትም ጥያቄ አንስተዋል። ይህንን የሰሙት አቶ ጌታቸው በጣም ደንግጠዋል። ከምን ተነስተሽ ነው ወይዘሮ ማርታ እንዲህ ልጠይቅኝ ይቻልሽው በጣም ስሜታዊ ሆነው ነበር ሲናገር የነበሩት ሆኖም ይህንን የሰሙት ወይዘሮ ማርታ የማላውቅ ጌታቸው ሆንክብኝ ያው አንተን ተጠራጥሬ እንዳልልህ አንተን አስመስዬ ነው ልጆችን የወለድኳቸው ለማንኛውም ለማወቅ ስለፈለግኩ ነው በማለት እንግዲህ ጥያቄውን መልሰውለታል ነገር ግን አቶ ጌታቸው መረጋጋት ስለተሳናቸው ከጀርባ የደበከኝ ምን አይነት ታሪክ ቢኖር ነው? ለምን ደነገጥክ? እያሉም እንግዲህ እርስ በርሳቸው እየተጨቃጨቁ ነው። በመጨረሻም ይተማመኑ ይሆን አብረን የምንከታተለው ይሆናል። በርግጥ፣ አቶ ጌታቸውም ቢሆን የዲኤንኤ ምርመራ በቀጠሮ ላይ እንዳሉም ሰምተናል። በሌላ በኩል አቤጌም ፀጉሯን ቆርጣ ወስዳለች። የማንኛው የዲኤንኤ ምርመራ ይቀድማል? አብረን የምንከታተለው ይሆናል። ለዛሬ ዳጣ ክፍል ሰባት ይህንን ይመስል ነበር። በቀጣዩ ቪዲዮ ውስጥ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።